የስፖርት ዘገባ አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። እንደምን አመሻችሁ ክብሯን ተመልካቾቻችን ለቲቪ አምስት ሰባት ለምሽቱ ያዘጋጀን ላችሁ ስፖርታዊ ዜናዎቻችን ተሻገርን። ከዜናዎቹ ጋር አብረን ተስፋዬ ነኝ፣ አብራችሁን ቆዩም። ወደ ቀዳሚ ስፖርታዊ ዜናዎቻችን ስንሻገር 29ኛ ሳምንቱ ላይ በደረሰው የኢትዮጵያ ወንዶች ፕሪሚየር ሊግ ዛሬ የተደረገው የኢትዮጵያ ንግድ ባንክና የባህር ዳር ከተማ ጨዋታ በአቻ ውጤት ተጠናቋል። ዜሮ ለዜሮ በተጠናቀቀው ጨዋታ ኢትዮጵያ ንግድ ባንክ ላለፉት አራት ምራግብሮች ማሸነፍ የተሳነው እግር ኳስ ቡድን መሆን ችሏል። በአንጻሩ ያለፉትን ሶስት ምራግብሮች በማሸነፍ አስደናቂ ጉዞ እያደረገ የነበረው ባህር ዳር ከተማ የመጀመሪያ ነጥቡን ከሶስት ጨዋታዎች በኋላ መጣል ችሏል። ባህር ዳር ከውጤቱ በኋላ በ47 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ሲሆን ማሸነፍ ቢችል ኖሮ እስከ ሁለተኛ ደረጃ ማደግ የሚችልበትን አጋጣሚ ይፈጥር ነበርም። ኢትዮጵያ ንግድ ባንክ በበኩሉ በ38 ነጥቦች በሊጉ ዘጠነኛ ደረጃ ላይ ተቀምጦ ይገኛል። በአሁኑ ሰዓት የሊጉ ቀሪ ጨዋታ የተከናወነ ሲሆን መቻልና ሶል ሽረ መራግብሮቻቸውን እያከናወኑ ሲሆን፣ ጨዋታው እኛ ስቱዲዮ እስከገባንበት ሰዓት ድረስ አንዳቻ በሆነ ውጤት እንደቀጠለም ይገኛል። የሐምበሪቾ ዱራሜ ሴቶች እግር ኳስ ቡድን በክለቡ ኃላፊዎች ለእንግልት እየተዳረገ እንደሚገኝ ተገለጽም። የቡድኑ አባላት ከኢቲቪ ጋር በነበራቸው ቆይታ ከኢትዮጵያ ሴቶች ፕሪምየር ሊግ አስቀድሞ የወረደው የአምበርቾ ቡድን ተጫዋቾች ላለፉት ስምንት ወራት ያለምንም ክፍያ ክለቡን ሲያገለግሉ እንደቆዩ ዛሬ ከኢቲቪ ጋር በነበራቸው ቆይታ ሀሳባቸውን አጋርተዋል። የኢትዮጵያ ሴቶች ፕሪሚየር ሊግ ከቀናት በፊት ቢጠናቀቅም ቡድኑ አሁንም በሐዋሳ እንደሚገኝና የመንቀሳቀሻ ገንዘብ ባለመያዛቸው ለችግር መጋለጣቸውን ሀሳባቸውን አጋርተዋል። የቡድኑ አመራሮች በዛሬው ዕለት የመኝታና የምግብ ዕዳ ከፍለው ከከፈሉ በኋላ የክለቡን መኪና ቢያስመልሱም ለተጫዋቾቹ ክፍያ ባለመፈጸማቸው የተነሳ ተጫዋቾቹ ወደ መጡበት አካባቢ መመለስ ሳይችሉ እንደቀሩ ሀሳባቸውን አጋርተውናል። ክቡራን ተመልካቾቻችን ይህን ጉዳይ በተመለከተ በነገ በሚኖረው የዜና ወጃዎቻችን ላይ ተጨማሪ ሀሳቦችን ወደ እናንተ የምናደርስም ይሆናል።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 እንደምታየው ትሬኒንጋችን ፕሮፌሽናል ትሬኒንግ ነው የሚሰጡን። እያንዳንዱ ትሬኒንግ ይቀረጻል። እኔም የራሴ ሶሻል ሚዲያ ላይ በአካዳሚው ስም ነው የተገኘ እኔም የእንቅስቃሴ በዩቲዩብ ቻናሌ እይታ ውስጥ ካዩት በኋላ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 ተያያዥ የጉዞ ዶክመንቶች በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት እና በአካዳሚው አማካኝነት ፓስፖርት እና ሌሎች ጉዳዮች ጨርሻለሁ። ለሆቴል ለበረራ እና ለአንዳንድ ነገሮች የሚሆነው አምስት ፐርሰንቱን እኔ ለመሸፈን ነው እየተዘጋጀው ያለ። እሱ ነው እንቅፋት ይሆነ አሁን ላይ ሲመጣ የነበረበትና አሁን ላይ ያለበት ነገር በጣም ጥሩ ነው።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 ይህንን እድል ለመጠቀም ማለት ነው። ስለዚህ ድጋፍ የሚያስፈልገው ምኖች ላይ የፋይናንሽል ድጋፎች ናቸው። ሞር እዛ ያለው 75 ፐርሰንቱ ወጪውን የተሸፈነው 25 ፐርሰንቱ ከዚህ ነው ራሱን የሚለው። ከዛ ውጭ ያሉ የነሰሰሪ ዶክመንቶችን ለትራቨል የሚመቹት የሚያስፈልጉትን ነገሮች በሙሉ አካዳሚው ያግዘዋል። ክለብ ኦልሬዲ ተስማምተን ጨርሰል። ስምምነት ላይ ደርሰናል። በአካዳሚውም በእግር ኳስ በኢትዮጵያ እግር ኳስ ፌዴሬሽንም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 ሳቲስፋክሽን የሚኖረን የሆነ ቦታ አንድ ሰው ቢደርስልን በጣም ደስተኛ የምንሆነው ናሽናል ቲም ደርሶ የእኛን ስም ማስጠራት ነው እንጂ ሌላ የተለየ እንትን አይኖርም። እና በቻል ነው መጠን ይሄ ነገር እንዲሳካለት ኢንዲቪጅዋል ትሬኒንጎችን በማመቻቸት ቪዲዮዎችን በማሳየት እያገዝ ነው ነው እኛ ጋ ያጣሁን ነገር እዛ በረን ያገኛ ያን ካገኘ ማለት ደግሞ የተሻለ ጎልኪፐር መሆን የአድቫንቴጅ አለው በብዙ መንገዶች። እኛ ሀገር ላይ ሲሰራ ፋሚሊ ችግር ሊኖር ይችላል። ፋሲሊቲ አንዳንድ ችግሮች ይኖራሉ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 ብሮች ስፖርታዊ ዜናዎቻችን ስንሻገር በጣሊያን ዋንጫ ፍጻሜ ኤሲ ሚላን ከቦሎኛ ዛሬ ምሽት የምሽት በስታዲዮ ኦሎምፒኮ የሚገናኙበት መራግብር ይጠበቃል። በሴሪያው ደካማ ውድድር አመት እያሳለፈ የሚገኘው ኤሲ ሚላን የዚህን መድረክ ለስድስተኛ ጊዜ ሻምፒየን ለመሆን ሲጫወት፣ ቦሎኛ በበኩሉ ለሶስተኛ ጊዜ አሸናፊ ለመሆን የምሽቱን መራግብር የሚያከናውን ይሆናል። ደግነት ሙክሪያ ሁለቱ ክለቦች በጣሊያን ሴሪያ ባሳለፍነው አርብ ምሽት ሳንሲሮ ላይ ተገናኝተው ባለሜዳው ኤሲ ሚላን ቦሎኛን ሶስ ለአንድ አሸንፎታል። በሴሪያው የደረጃ ሰንጠረዥም በሁለት ነጥቦች ብቻ ተለያይተው ሰባተኛና ስምንተኛ ደረጃ ላይ ተቀምጠዋል። ታዲያ በሴሪያው ተቀራራቢ ደረጃ ያላቸው ቦሎኛና ኤሲ ሚላን የውድድር ዓመታቸውን በዋንጫ ለመካስ በጣሊያን ዋንጫ ፍጻሜ ዛሬ ምሽት አራት ሰዓት በሀገሪቱ መዲና ሮም ስታዲዮ ኦሎምፒኮ ላይ ለዋንጫው ይፋለማሉ በሰርጆ ኮንሴሳው የሚመሩት ኤሲ ሚላኖች በግማሽ ፍጻሜው የምንጊዜም ተቀናቃኛቸውንና ጠንካራውን ኢንተር ሚላንን በድምር ውጤት አራት ለአንድ አሸንፈው ለፍጻሜው መድረሳቸው ዋንጫውን የማሸነፍ ቅድመ ግምት እንዲሰጣቸው አድርጓል። ኤሲ ሚላን በሁሉም ውድድሮች ያለፉትን አራት ጨዋታዎች በውድድር ዓመቱ ለመጀመሪያ ጊዜ በተከታታይ ማሸነፉም ለምሽቱ የፍጻሜ ጨዋታ ጥሩ ጉዞ ላይ መሆኑን ያሳያል። የጣሊያን ዋንጫን አምስት ጊዜ ያሳካው ኤሲ ሚላን የመጨረሻ ድሉን ካሳካ ግን 22

በቪንቸንዞ ኢታሊያኖ የሚመሩት ቦሎኛዎች በበኩላቸው በግማሽ ፍጻሜው በውድድሩ ብዙም ሳይጠበቅ የተጓዘውን ኢምፖሊን በድምር ውጤት አምስት ለአንድ በማሸነፍ ነው ለምሽቱ የፍጻሜ ፍልሚያ የደረሱት። ቦሎኛ በሴራው ኢንተርሚላንን አንድ ለባዶ በጣሊያን ዋንጫ ደግሞ ኢምፖሊን ሁለት ለአንድ ካሸነፈ በኋላ ያለፉትን ሶስት የጣሊያን ሴሪያ ጨዋታዎች ግን ማሸነፍ አልቻለም። ከኡዲኒዜና ዩቬንቱስ ጋር አቻ ሲለይ፣ ባሳለፍነው አርብ ደግሞ በዛሬ ምሽት ተጋጣሚው ኤሲ ሚላን ሶስት ለአንድ ተሸንፏል። ቦሎኛ በታሪኩ ሁለት ጊዜ የጣሊያን ዋንጫን ያሳካ ሲሆን ዛሬ ምሽት በፍጻሜው ካሸነፈ ከሃምሳ አንድ ዓመታት ቆይታ በኋላ ሶስተኛ ዋንጫውን ያነሳል። በምሽቱ የፍጻሜ ጨዋታ በሚላን በኩል የሱፍ ፎፋና ከጉዳት ራፋኤል ሊያዎ ደግሞ ከቅጣት መመለሳቸው ለሚላኑ ከተማ ክለብ መልካሙ ዜና ነው። በቦሎኛ በኩል በውድድር አመቱ በአጠቃላይ 15 ግቦችን ያስቆጠረው ሪካርዶ ኦርሶሊኒ ተጠባቂው ተጫዋች ነው። ሁለቱ ክለቦች በአጠቃላይ በሁሉም ውድድሮች እስካሁን 50 ጊዜ ተገናኝተው ኤሲ ሚላን 32ቱን በማሸነፍ የበላይነት አለው። ቦሎኛ 7 ጊዜ ሚላንን ሲያሸንፍ 11 ጊዜ ደግሞ አቻ ተለያይተዋል። ክቡራን ተመልካቾቻችን ለቲቪም ሰባት ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ አብቅተዋል። አብርሃም ተስፋዬ የነበርኩ በያላችሁበት መልካም ምሽት ይሁንላችሁ።